ሰላም ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን ቤተሰቦች፣ እንደምን ዋላችሁ። የከበረ ሰላምታችን በማስቀደም የህዳር 11 ቀን 2018 ዓ.ም ተምረት የጣና ቴሌቪዥን የዕኩለ ቀን ዜናችንን እናቀርብላችኋለን። እስከ መጨረሻው አብራችሁን በመቆየት መረጃዎቻችንን እንድትከታተሉ የምንጋብዘው የሰዓቱን ዜናዎች ርዕሶቹን አስቀድመን በማስደመጥ ነው። የአማራ ፋኖ ዛሬም በሌላ የከተማ ኦፕሬሽን ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። ሸዋሮቢት ላይ የተሰራውን ልዩ ኦፕሬሽን የተመለከቱ ታዛቢዎች ፋኖ አንድ ቢሆን ኖሮ ይህ ኦፕሬሽን አራት ኪሎ ላይ የሚሰራ ነበር ብለዋል። የብልጽግና ሰራዊት አዛዦች ሳይቀር በድንጋጤ የተገረሙበትን የሸዋሮቢቱን ኦፕሬሽን በዜናችን እናስደምጣችኋለን። በቀዳሚነት ይደመጣል። የብልጽግናው ስርዓት በራቪስ ቫይረስ እንደተጠቃ ውሻ አማራና አማራ የሆነውን ሁሉ በግፍ እየገደለ ከመጣ በኋላ በመጨረሻም የራሱን ሰራዊት አዛዥ በድሮን ገድሏል። ቆስሎ በፋኖ እጅ የገባውን ኮሎኔል ከሚታከምበት ጤና ጣቢያ ላይ በተጣለ የድሮን ቦምብ የገደለው ብልጽግና በመጨረሻም የራሷን ቤት አቃጥላ አሁን ጎንበራልኝ እንዳለችዋ አእምሮ እንደጎደላት ሴት ሆኗል። የዓይና ቡግናውን ልዩ ትንቅንቅ በዜናችን የምናስደምጣቸው የግንባር መረጃችን ነው። የአማራ ህዝብ የሉና ትግል በታላቅ ግስጋሴ ቀጥሏል። የትግሉን አሸናፊነት ከሚያሳውቁ ምልክቶች አንዱ የሆነው የተተኪ ሰራዊት ምልመላና ስልጠና ቀዳሚው ነው። የአማራን ህዝብ አሁናዊ ሁኔታና የነገጣ ፈንታ ያሳሰባቸው ወጣቶች ፋኖን እየተቀላቀሉ በቂ ስልጠና ወስደው ህዝባቸውን ለመታደግ ቆርጠው ተነስተዋል። መስጋና ለብልጽግና ሰራዊት ለሰልጣኞች የማስታጠቀው የመሳሪያ እጥረት ለብኝም ሲል የገለጸው ፋኖ በአራቱም አቅጣጫ የሰራዊት ስልጠናውን በስኬት እያካሄደ ነው። የተከዜው መብረቅ ሰልጣኞችን አስመልክቶ ያሰናዳነውን ዘገባ በዝርዝር ትሰሙታላችሁ። የፋኖን ብርቱ ክንድ መቋቋም የተሳነው የብልጽግናው ሰራዊት ለተቃውሞ የወጡ የዩኒቨርሲቲ ተማሪዎችን በጅምላ ደበደበም። በርካታ የዩኒቨርሲቲ ተማሪዎች በብልጽግናው ሰራዊት በደረሰባቸው ድብደባ ሆስፒታሉን ሞልተውታል። የደባርቅ ዩኒቨርሲቲውን ጉዳይ በዜናችን ትሰሙታላችሁ። የብልጽግናው የነውርና የግፍ ጽዋ ሞልቶ መፍሰስ የጀመረ ይመስላል። የኢትዮጵያን ሕዝብ ሰቆቃና የአማራን ሕዝብ የዘር ማጥፋት በጅልታ ሲመለከት የኖረው ዓለም አቀፍ ማህበረሰብ በአሁኑ ሰዓት የብልጽግናውን ሥርዓት ነውር መንቀፍና መውቀስ ጀምረዋል። ከአሜሪካ ለብልጽግና የተላከው የማስጠንቀቂያ ደብዳቤ በዜናችን ተሰናድተዋል። ሰዓቱ ሲደርስ ይደመጣል። ክቡራትና ክቡራን፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝር ዜናዎቹ እናልፋለን። ሸዋሮቢት ላይ ሌላ ኦፕሬሽን ተሰራ። የአማራ ፋኖ ተደጋጋሚ ስኬታማ ኦፕሬሽን የሚሰራባት ሸዋሮቢት ከተማ ዛሬም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛትዝ የአርበኞች ጦር ታደለ ወርቁ ብርጌድ ቃኞች በከተማዋ ቀበሌ ስድስት ላይ የተሳካ ኦፕሬሽን መስራታቸው ታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንደገለጸው በሸዋ የሚገኘውን የጠላት አየር ወለድ ኮማንዶ የባዲን አድማ ብተና ሚሊሻና ካድሬ ላይ እየተከታተለ በመደበኛ ውጊያና ወታደራዊ ኢላማ ባደረገ የደፈጣ ጥቃት ከሸዋ ምድር እያጸዳ ይገኛል ብለዋል። የዙ ቃል አቀባይ ክፍል አክሎም ዛሬም እንደተለመደው የአፋድ ሸዋ ጠቅላይ ግዛት ህዝ አርበኞች ጦር ታደለ ወርቁ ብርጌድ ቃኞች በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ሸዋሮቢት ከተማ አስተዳደር ቀበሌ ስድስት ቆቦ ድልድይ ኬላ ላይ በሰሩት ኦፕሬሽን ታላቅ ድል ተቀዳጅተዋል ሲል የገለጸ ሲሆን በጥቃቱም ጥበቃ ላይ ከነበሩ የስርዓቱ ወታደሮች መካከል አምስት ሚልሻና በርካታ የብልጽግና ሰራዊት እርምጃ እንደተወሰደበት አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሸዋሮቢት ከተማ ላይ ተደጋጋሚ ኦፕሬሽን በመስራት ታላላቅ ድሎችን የተቀዳጀ ሲሆን በቅርቡ የስርዓቱ ቁጥር አንድ የደህንነት ሰው የሚባለውን እርምጃ እንደወሰደበት አይዘነጋም። በኮሎኔል ሰለሞን ጸጋ የሚመራው የብልጽግናው ሰራዊት 103ኛ አየር ወለድ ኮማንዶ ክፍለ ጦርም በፋኖ የከተማ ኦፕሬሽን ሸዋሮቢት ላይ ተደጋጋሚ ምት እያስተናገደ የሚገኝ መሆኑ ይታወቃል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ የአደረጃጀት ስራ ማከናወኑን አስታውቋል። የዙ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው መረጃ እንደገለጸው በአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ የ102ኛ ኮር ሁለት ክፍለ ጦሮች ማለትም የ11ኛና የ22ተኛ ክፍለ ጦር መስረታ ማጠናቀቁን አስታውቋል። በአፋ በአጼ ቴዎድሮስዝ የመልሶ ማደራጀትና የመዋቅር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተግባር መሆኑን የገለጸው የዙ ቃል አቀባይ ክፍል በዛሬው ዕለት የተጠናቀቁት ሁለቱ ክፍለ ጦሮች በአምስት አምስት ውድ ሻለቃ የተዋቀሩ ሲሆን ለቀጣይ የህሉና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦር መልሶ ማደራጀት ስራው በሻለቃ የኔ ዓለም ዘለቀ በአምሳ አለቃ ታዬ ብርሃኑ በፋኖ ስቲበል አለሙ ፋኖ እሸቱ ጌትነትና በአንድ መቶ ሁለተኛ ኮር አመራሮች አስተባባሪነት የተከናወነ መሆኑን የዙ ቃል አቀባይ ክፍል ያደረሰን መረጃ ያመላክታል። በዓይና ቡግናው ትንቅንቅ ብልጽግና የራሱን ኮሎኔል ገደለ። የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክ ላስታ ሳምነው ኮር ተፈራማሞ ክፍለ ጦር ዓይና ቡግና ላይ የብልጽግናውን ሰራዊት ከፍተኛ ምት መምታቱ ታወቀም። የብልጽግናው ሰራዊት 61ኛና 65ኛ ክፍለ ጦር በሙሉ አቅማቸው ወደ ውጊያ በገቡበት በትናንት ምሽቱ ትንቅንቅ በርካታ የእግረኛ ሰራዊት ሙትና ቆስለኛ ሆኗል። ከዓይና ቡግና ከተማ ዓይና ዙሪያ የተደረገውን ውጊያ የላስታ ሳምነው ኮር ምክትል አዛዥ ፋኖ ኮማንዶ ፍቅሩ ሙሉዬ በቀጥታ እንደመራው የተገለጸ ሲሆን በዚህ ውጊያ ብልጽግና ሁለት ቦታዎች ላይ የድሮን ድብደባ ፈጽሞ ጤና ጣቢያ ማውደሙን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው ሰራዊት ዓይና ከተማን ለመቆጣጠር ከሰቆጣ ከላሊበላና ከሹምሻ ኃይሉን አሰባስቦ ከፍተኛ ቁጥር ያለው ሰራዊቱን በሁለት ክፍለ ጦር አስገብቶ የነበረ ቢሆንም በርካታ እግረኛ ሰራዊቱ በፋኑ እንደተመታበት የተፈራማሞ ክፍለ ጦር ቃል አቀባይ ክፍል ተናግሯል። በርካታ እግረኛ ሰራዊቱ የተመታበት የብልጽግናው ሰራዊት በመጨረሻም ድሮን በመጠቀም ከከተማዋ ዙሪያ ሁለት ቦታዎች ላይ ድብደባ በመፈጸም ንጹሃንን መግደሉ ታውቋል። የብልጽግናው ሰራዊት ከዚህ በፊትም ሰኞ ገበያ ላይ እግረኛ ሰራዊቱ ሲያልቅበት ድሮን ተጠቅሞ ከተማዋን መደብደቡ ይታወሳል። በትናንት ምሽት ውጊያም የአይና ከተማን በድሮንና በሜካናይዝድ መሳሪያ ለማውደም ትዕዛዝ መስጠቱን ተከትሎ ፋኖ ከተማዋን በመልቀቅ ገዢ ወታደራዊ ቦታዎችን አስጠብቆ መውጣቱን የደረሰን መረጃ ያመለክታል። ፋኖ በውጊያው በቁጥጥር ስር አውሎት የነበረው የብልጽግናው ሰራዊት አዛዥ የሆነን ኮሎኔል ቆስሎ ስለነበረ ጤና ጣቢያ ላይ እየታከመ ባለበት የብልጽግናው አየር ኃይል በድሮን ገድሎታል። ኮሎኔሉ የተገደለው ጤና ጣቢያ ላይ የድሮን ጥቃት ስለተፈጸመ ነው። የድሮን ጥቃቱ ኢላማ ያደረገው ጤና ጣቢያውን ነበር ሲል የገለጸው የአፋ በአጼ ምኒልክ እዝ ላስታ ሳምነው ኮር ተፈራማሞ ክፍለ ጦር ቃል አቀባይ ክፍል የድሮን ጥቃቱ ጤና ጣቢያውን ብቻ ሳይሆን በዙሪያው የነበሩ የግለሰቦችን መኖሪያ ቤቶችንም ጎድቷል፣ ንጹሐንንም ተገድለዋል ብሏል። የብልጽግናው ሰራዊት የድሮን ጥቃት የፈጸመው ቋሮ ጤና ጣቢያና ብርኮ በተባሉ ቦታዎች መሆኑን የገለጸው የቃል አቀባይ ክፍሉ መረጃ የድሮን ጥቃቱ ኢላማ ያደረገው ንጹሐንንና የአማራ ህዝብ መገልገያ ተቋማትን ነበር ሲሉ ምንጮቻችን ተናግረዋል። የብልጽግናው ሰራዊት በርካታ እግረኛ ኃይሉ የተመታበት መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል ፋኖ በራሱ የውጊያ ስልት የጠላትን ኃይል ስቦ በመምታት ውጤታማ የሆነበትን የውጊያ ስልት ደጋግሞ በመጠቀም የጠላትን ኃይል በሚገባ መምታት ችለናል ሲል የተጋለውን መረጃ አድርሶናል። የተከዚው መብረቅ ዝግጁነት የአማራ ህዝብ የሉና ትግል በተደራጀና በተቀናጀ መልኩ ሁለንተናዊ ድሎችን እየተቀዳጀ በስኬት እየተጓዘ ነው። በትጥቅ ትግል ውስጥ የትግሉን ስኬታማነትና ቀጣይነት ከሚያረጋግጡት ነጥቦች መካከል የህዝብ ውይይት፣ የታጋዩ ወታደራዊ ዲስፕሊንና የአዳዲስ ታጋዮች ወደ ትግሉ መግባት የሚሉት ቀዳሚዎቹ ናቸው። በዚህ ረገድ የአማራ ፋኖ ወደ ትግል የገባበትን ዓላማ በተረዳ መልኩ የታጋዩና የትግሉ ባለቤት የሆነው የአማራ ህዝብ ጋር ውይይት በአራቱም ጠቅላይ ግዛቶች እየተካሄዱ ይገኛሉ። ወታደራዊ ዲሲፕሊንን በተመለከተ ለፋኖም ሆነ ለአማራ ህዝብ ፈታኝ የሆነበት ይመስክ ሲሆን ለዚህ ደግሞ በዋናነት የሚቀርቡ ምክንያቶች ሁለት ናቸው። የመጀመሪያው ምክንያት ስርዓቱ የፋኖን ስብና በማክፋት ወይም ዲመናይዝድ በማድረግ ህዝብና ፋኖ እንዲቃቀሩለት አስርጎ ባስገባው ዘራፊ ቡድን ምክንያት የሚፈጸሙ ወንጀሎች ቀዳሚው ነው። ሌላውና ዋናው የሚቀርበው ምክንያት ደግሞ ትግሉን ባለመረዳት ወደ ትግሉ ገብተው የተሰላቹ ወጣቶች፣ በውስጣዊ አሰራርና በመሪዎች ስሁት ውሳኔ የተበሳጩ ታጋዮችና አስቀድመውም የእጃመልና የሱስ ሰቀቀን ያለባቸው ልጆች ትግሉን የሀብት ማከማቻ በማድረግ የሚፈጽሙት ዝርፊያ፣ አስገድዶ መድፈርና ማገት የፋኖን ትግል እየፈተኑት መሆኑን በተደጋጋሚ መዘግባችን ይታወሳል። የአማራ ፋኖም ይህንን ድክመት በሚገባ መረዳቱን ገልጾ ለመፍትሄውም ሁሉን አቀፍ የርምት ስራዎችን ለመስራት መነሳቱን አስታውቋል። በተለይም የፋኖ አንድነት ከተመሰረተ የዘራፊ ቡድንን ጨምሮ አጠቃላይ የወታደራዊ ዲስፕሊን መሳት የፈጠሩ ታጋዮች እጃቸውን የሚሰበስቡበትና በትግል ስም የሚፈጽሙትን ወንጀል የሚያቆሙበት አስገዳጅ መንገድ ይፈጥራል ተብሎ ይጠበቃል። የትግሉ ሶስተኛው ቁልፍ ነጥብ የአዳዲስ ታጋዮች ወደ ትግሉ መግባት ነው። ትውልድ በመውለድ እንደሚቀጣጠለው ሁሉ ትግልም ከስር ከስር በሚተኩ ታጋዮች እየተጠናከረ እንደሚቀጥል ይታወቃል። በዚህ በኩል የአማራ ፋኖ ከመጀመሪያው ጀምሮ የታጋይ ጥረት ያላጋጠመው ሲሆን አሁንም ድረስ አዳዲስ ታጋዮች ወደ ስልጠና እየገቡ የፋኖን ኃይል ማሳደጋቸውን ቀጥለዋል። በአራቱም ቀጠና የሚንቀሳቀሱ የፋኖ አደረጃጀቶች ከመደበኛ ሰራዊት እስከ አየር ወለድ ኮማንዶ ድረስ የሰራዊት ምልመላና ስልጠና ጥሪ በማድረግ በርካታ ወጣቶች ጥሪውን ተቀብለው ወደ ስልጠና ገብተዋል። በጎንደር ቀጠና ከሚንቀሳቀሱ ሁለት አደረጃጀቶች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር ሰሞኑን ግዙፍ ሰራዊት አስመርቆ ወደ ትግል አስገብቷል። በጋይንት አውራጃ ተከዜ ወንዝ ዙሪያ የሚንቀሳቀሰውና በአርበኛ አስገዶም በላይ የሚመራው አስቻለው ደሴ የብርጌድ ሰሞኑን የተከዜ መብረቅ የሚል ስያሜ የሰጠውን ሰራዊት አስመርቋል። በምረቃው ላይ የተገኙ የአካባቢው ነዋሪዎች በታሪካችን እንደዚህ ዘመን የተደሰትንበት ሆነ የተጨነቅንበት ጊዜ የለም። የተጨነቅንበት ምክንያት እንደሚታወቀው አማራዊ ማንን ነታችን ወንጀል ተደርጎብን በያለንበት የሀገራችን ክፍል እየተሳደድን መገደላችንና መሳደዳችን ነው የተደሰትንበት ደግሞ በአማራ ህዝብ ላይ የተጫነውን ክፉ ኃይል ለመጣልና የአማራን ህዝብ ነጻነትም ሆነ የሀገራችንን ሉዓላዊነት ማስጠበቅ የሚችሉ ልጆች ስለወለድን ነው ብለዋል የአማራ እናቶች ፋኖን በመውለዳቸው ሊኮሩ ይገባል ሲሉ የተናገሩት አስተያየት ሰጪው እንደ ህዝብ ለመዳንና እንደ ሀገር ለመቀጠል ፋኖ ብቸኛ ዋስትናችን ነው ፋኖን መደገፍ ደግሞ የአማራ ህዝብ ታሪካዊ ኃላፊነት አለ ለበት ልጆቻችንም እንደዚህ ሰልጥናችሁ ብቁ እንደሆናችሁት ሁሉ ታግላችሁ መጣል የምትችሉትም አንድ ስትሆኑ ነውና በአራቱም ማዘን ያላችሁ ልጆቻችን መክራችሁ አንድ ሁኑልን ያኔ ጠላት ይፈራችኋል እናንተም ተከብራችሁ እኛን ታስከብሩናላችሁ ከተነጣጠላችሁ ግን ውጤቱ አዝጋም ይሆንብናል በማለት ምክረ ሀሳብ አቅርበዋል። የተከዜው መብረቅ ስልጠናውን አጠናቆ በታላቅ ድምቀት ተመርቆ ወደ ትግል ገብቷል በሌሎች ቀጠናዎችም በተመሳሳይ የፋኖ ታጋዮች ፖለቲካዊ ወታደራዊና ስነልቦናዊ ስልጠናዎችን በሚገባ ተከታትለው ወደ ትግል ገብተዋል። የብልጽግናው ትምህርት ሚኒስተርና የኢዜማው መሪ ፕሮፌሰር ብርሃኑ ነጋ የቀሰቀሱት የተማሪዎች ቁጣ ደባርቅ ዩኒቨርሲቲ ደርሰዋል። ተማሪዎች ያነሱትን ጥያቄ ደግሞ የብልጽግና ሰራዊት ዩኒቨርሲቲው ቅጥር ግቢ በመግባት በጥይት መደብደቡ ታውቋል። በፋኖ ተደጋጋሚ ምት እየደረሰበት ያለውና ከፍተኛ ኃይሉ እየተበተነበት ያስቸገረው የሰሜን ምዕራብ ዝ ደባርቅ ዩኒቨርሲቲ ውስጥ በብልጽግናው ሰራዊት ላይ ጥያቄ ያነሱ ተማሪዎችን በጥይት መደብደቡ ተገልጿል። የደባርቅ ዩኒቨርሲቲ ተማሪዎች ያነሱትን ሰላማዊ ተቃውሞ ተከትሎ ወደ ግቢው የገባው የስርዓቱ ስራ ዊት በርካታ ተማሪዎችን መጉዳቱንና የአንዳንድ ተማሪዎች የጉዳት መጠንም በዘላቂነት አካል ጉዳተኛ እንደሚያደርጋቸው የሆስፒታል ምንጮች ገልጸዋል። በጥቃቱ ጉዳት የደረሰባቸው በርካታ ተማሪዎች ደባርቅ ዩኒቨርሲቲ የገቡ ሲሆን ከአስር በላይ የሚሆኑት ደግሞ ለተሻለ ሕክምና ወደ ጎንደር ሆስፒታል ሪፈር ተብለዋል ሲሉ የደባርቅ ሆስፒታል ምንጮቻችን ተናግረዋል። የብልጽግናው ትምህርት ሚኒስተር ብርሃኑ ነጋ በቅርቡ በብልጽግናው ፓርላማ ባቀረቡት ሪፖርት የሶስተኛ አመት ዩኒቨርሲቲ ተማሪዎች የአንድ አመት አስገዳጅ የማስተማር አገልግሎት መስጠት እንዳለባቸው ተናግረው ነበር። በወቅቱ ፕሮፌሰሩ የተናገሩት ዩኒቨርሲቲ ተማሪዎች ሶስተኛ አመት ሲጨርሱ አራተኛ አመት ከመግባታቸው በፊት ለአንድ አመት ይሄ በነጻ ያስተማራቸውን ማህበረሰብ ለማገልገል ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው ይሰሩ ነበር።

ይህን ተከትሎም በቅድሚያ በሰባት ዩኒቨርሲቲዎች የሚማሩ የዩኒቨርሲቲ ተማሪዎች አመፁን የቀሰቀሱ ሲሆን የተማሪዎች ቁጣ አድማሱን እያሰፋ በርካታ ዩኒቨርሲቲዎች ተቃውሟቸውን እያሰሙ ይገኛሉ። የተማሪዎች የተቃውሞ ምክንያታቸውን ሲገልጹ የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም በማለት ነው። በዚህ መልኩ ህዳር 8 ቀን 2018 ዓ ም የጀመረው የተማሪዎች የተቃውሞ ንቅናቄ ዛሬም ለአራተኛ ተከታታይ ቀን በተለያዩ ዩኒቨርሲቲዎች ቀጥሎ የዋለ ሲሆን ደብረታቦ ጥቁር ዩኒቨርሲቲም ከትናንት ጀምሮ ተቃውሞ ማሰማታቸው ይታወቃል። ከተማሪዎች የተቃውሞ ንቅናቄ በተጨማሪ የመንግስት ሰራተኛውና የከተማ ነዋሪውም በኑሮ ውድነት ምክንያት ተቃውሞ እያቀረበ ሲሆን በተለይም የደሞዝና የጥቅማጥቅም ጥያቄ ያነሱ የመንግስት ሰራተኞች በስርዓቱ እየታፈኑ እየታሰሩ ይገኛሉ። የነዳጅ ዋጋ ጭማሪና በነዳጅ ላይ የተጣለው ጥቅል 30 በመቶ ታክስ ጭማሪ በመላው ኢትዮጵያ የዕለት ተዕለት ኑሮ ላይ ቀጥተኛ ጫና የሚፈጥር መሆኑ ይታወቃል። ይህን ተከትሎም የከተማ አመጽ ይነሳብኛል ብሎ የሰገ የብልጽግናው ስርዓት ታላቁ ሩጫንና የኢትዮጵያ ፕሪሚየር ሊግ የመሳሰሉ ስፖርታዊ ውድድሮችንም በከፍተኛ ቁጥጥር እንዲካሄዱ ትእዛዝ ሰጥቷል። በተለይም የፊታችን እሑድ በአዲስ አበባ የሚካሄደው ታላቁ ሩጫ በብልጽግናው የደህንነትና የጸጥታ አባላት በከፍተኛ ክትትል እንዲካሄድ መመሪያ መተላለፉን ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የተማሪዎች አመፅ መነሳቱን ተከትሎ በቋፍ ላይ ያለው የከተማ መፅም ሊቀሰቀስ እንደሚችል የገመተው የብልጽግናው ስርዓት ከውራት በፊት ጀምሮ ለከተማ መፅ መከላከያ ሰራዊት አሰልጥኖ በየከተሞ ተቃውሞዎች ስምሪት መስጠቱን የጣና ቴሌቪዥን የደህንነት ምንጮች ተናግረዋል። የተማሪዎች አመፅ መነሳቱን የተመለከቱ የፖለቲካ ተንታኞች በበኩላቸው የስርዓቱ ውድቀት ምክንያት የሚሆነው የኢኮኖሚ ውድቀት ነው። ኢኮኖሚው ስርዓቱን ገዝግዞ እንደሚጥለው ስለሚታወቅ የከተማ መፅ በቀላሉ ሊጥለው ይችላል። ሆኖም ትግሉ ገዥን በገዢ ለመቀየርና የተጠለፈ ሆኖ እንዳይቀር ኃላፊነት በሚሰማቸው ሰዎችና በተደራጀ መንገድ ሊመራ ይገባዋል ብለዋል። ብልጽግናው ከአሜሪካ ሌላ ክስ ቀረበበት። የብልጽግናው ስርዓት ከአሜሪካ መንግስት ክስ የቀረበበት ሕፃናትን ለውትድርና በመመልመል ሲሆን በዚህም በአስቸኳይ ከዚህ ድርጊት እንዲታቀም ማሳሰቢያም ተሰጥቶታል። አሁንም በውትድርና ያሰማራቸውን ህፃናትና ታዳጊዎችን እንዲለቅ ትዕዛዝ ተላልፎበታል። የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው ዓመታዊ ዓለም አቀፍ ሪፖርት የኢትዮጵያ መንግስት ሕፃናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያስቆምና በመንግስት መዋቅርና በታጣቂ ቡድኖች ውስጥ በውትድርናና ጸጥታ ሥራ ስራ ተሰማርተው የሚገኙ ሕፃናት እንዲለቀቁ ሲል መመሪያ ሰጥቷል። የብልጽግናው ባለስልጣናትን ጨምሮ በሰዎች ዝውውርና ሕፃናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወሰድም ሪፖርቱ ምክረ ሐሳብ ሰጥቷል። በተለይም በመንግስታዊ መዋቅር ውስጥ ከፍተኛ ህገወጥ የሰዎች ዝውውር እንደሚፈጸም የገለጸው ሪፖርቱ አስገዳጅ ወታደር ምልመላውን በተመለከተም ወቀሳ ቀርቦበታል። የብልጽግናው ስርዓት የሰዎች ዝውውርን ለመግታት በርካታ ጥረቶቹን ማድረጉን ቢገልጽም ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻለም ብሏል። በብልጽግናው የሚኒስቴሮች ካቢኔ ውስጥ አባል የሆነው የስራና ክህሎት ሚኒስቴር የሰዎች ዝውውርን በፈቃድ እየሰራ መሆኑን በድፍረት የተናገረ ሲሆን፣ በተለይም ጦርነቱን ተከትሎ ተማሪዎች ከትምህርት ገበታ ውጭ በመሆናቸውና ፋብሪካዎችን በመዘጋታቸው መንግስታዊው የስራና ክህሎት ሚኒስቴር ወደ መካከለኛው ምስራቅ ለስራ የሚሄዱ ደንበኞች ቁጥር ጨምሯል ሲል ባሳለፍናቸው ሁለት ሳምንታት ይፋ ማድረጉ አይዘነጋም። የብልጽግናው ስርዓት በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቀጥቻል የሚል የሪፖርት ቢያደርግም ሆኖም ቅጣት የሚያሳልፈው በታችኛው መዋቅር ሹመኞቹ ላይ እንጂ በዋና የሰዎቹ አዘዋዋሪዎችና በከፍተኛ ሹሞቹ ላይ አለመሆኑ ይታወቃል። እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶቹም ውስን መሆናቸውን ሪፖርቱ አመላክቷል። በዚህም የስርዓቱን ድክመት በዝርዝር አስቀምጧል። የብልጽግናው ስርዓት የግዳጅ ጉልበት ብዝበዛንና ሕፃናትን ለወሲብ ማዘዋወሩን ጨምሮ የአገር ውስጥ የሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል አልቻለም። የተፈቅሩ አባላትም በዚህ ስራ ተሳታፊዎች መሆናቸው ደግሞ ጉዳዩን ውስብስብ አድርጎታል ሲል ይኸው ሪፖርት ገልጧል። ሪፖርቱ ሲቀጥልም ከሰራተኛ ቀጣሪ አገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቀጠር ቦርድ ማቋቋምንና የሰራተኛ ቀጠር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክረ ሀሳቦችን ያቀረበ ሲሆን፣ የብልጽግናው ስርዓት በስራና ክሎት ሚኒስቴር በኩል የሚያካሄደው የሰዎች ዝውውር ለህገወጥነት የተመቸ መሆኑን ሪፖርቱ ገልጾታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የህዳር 11 ቀን 2018 ዓ ም የቀን ጣና ዜናችን የተከታተላችሁትን ይመስል ነበር። በአመሻሹ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን።